ብሩኬ እንኳን ተሻለህ። ትናንትና ሙሀይተንህ ነበርና እንኳን ተሻለህ ማለት ነው እና ሃይሚና ብሩኬ ፕራንክም እየሆነ ያለው እየሰራችሁት ያለ ነገር በመሀል የምታጣጣሉት ቃላት ጥሩ አይደለም። እውነት ስነግራችሁ ማለት ነው። ማለት ሁላችሁም ትተዋወቃላችሁ። ይሄ ነገር የተጀመረው ለምንድን ነው ማለት ምን ይመስላችኋል? ዛሬ ብቻ አይደለም እኮ ሃይሚና ብሩኬ እንደዚህ ያለ ስራ መስራት የጀመሩት መቼ ይመስላችኋል? ወደ ስንት ልበላችሁ? ወይ ሃይሚ ወደ ሁለት ሃይሚ ከመቶ ኬ ወደ መቶ ሀምሳ ለመግባት እንደዚህ አይነት ፕራንክ አደረጉ ማለት ነው። በሌላ ፕራንክ አደረግ የሆነ ፕራንክ ታስታውሳላችሁ? ብሩኬ ወደ ሁለት መቶ ኬ ለመግባት አሁንም እንደዚህ አደረጉ ማለት ነው። አሁንም ደግሞ ዛሬ ሃይሚ ወደ ሁለት መቶ ሀምሳ ኬ እንድትገባ ብሩኬ ወደ 300 ኬ እንዲገባ ይህንን እየሰሩ ያሉት ለዛ ነው እንጂ ሃይሚና ብሩኬ መቼም አልተጣሉም፣ መቼም ቢሆን አይጣሉም። እውነቱን ነው የምነግራችሁ። ይህን ስነግራችሁ እኔ ጠንቅቄ ስለማቅ ነው ማለት ነው። ያው ያልገባችሁ ትኖራላችሁ፣ እያደር ይገባችኋል። ያው ካሜራ ፊት ግዴታ እንደዚህ ኮስተር ማለት አለባችሁ። አደል እንዴ? ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሰላም እና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን እንዲት ሰጡኝ በአክብሮትና ብትትና ጠይቃለሁ። እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ እንዲትሆኑኝ በአክብሮትና ብትትና ጠይቃለሁ። እንግዲህ ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ዛሬ ደግሞ በጨረቃ መጥቻለሁ፣ በጨረቃዎች ማለት ነው። እውነት አብ ጎበዝ ነው። በጣም የተረዳሁት ነገር አለ። ሃይሚና ብሩኬ እንግዲህ ማለት ሃይሚ ምናንተ ሳትነግርህ እናንተና እሷ ማለት ያው ከአሁን በኋላ ብዙ ነገር ናችሁ ብዬ ነው የማስበው። እንዲ ያው ፍቅራችሁን ሚዲያ ላይ ስላላወጣችሁ እንጂ ብዙ መንገድ ሂዳችኋል። ያው ግን ፍቅራችሁን ሚዲያ ላይ ማውጣት አትፈልጉም፣ አይኖ አለማውጣታችሁን የምፈልገዋለሁ ወደዋለሁ። ጥሩ ነው፣ ግን ደግሞ የምሰሩት ነገር ፍራንክም ሆኑ እየታወቀ የምትጣጣሏትን ቃላት ተጠባበቋት። ይህንን ነው ምለው ማለት መከባበር የሚባል ነገር አለ። ሃይሚ ደግሞ ዛሬ አምሮብሻል፣ ተውበሻል። ፀጉርሽ ደግሞ ሲያምር ወርዶ ወርዶ ወገብሽ ተኛ እኮ ፀጉርሽ። እንዲህ እንዲህ ፀጉርሽ ያምራል እኮ በቃ ሌላ ምናምን ነገር አትጨመሪበት ፀጉርሽ ላይ። የራስሽ ፀጉር አደል ይሄ፣ በጣም ነው የሚያምረው። የስ የስ። ለማንኛውም ምን ልላችሁ ፈልጌ ነው ብዙዎቻችሁ በሀሳብ እየተወቃችሁ ነው ያልታደላችሁ ቅመሞች ማለት ነው። አንዷ ቲክቶክ ላይ ስትነፋረቅ አይቻታለሁ። ኧረ አንዷ ቲክቶክ ላይ ስትነፋረቅ አይቻታለሁ ልበል መሰለኝ። አዎ አይቻታለሁ። ኧረ አይቻታለሁ እንጂ ለእናንተ ነው። እናንተ መቼም አይገባችሁም። መቼም ምንም ብትነገሩ ምንም ብትባሉ አይገባችሁም። ለናንተ ያው ተመናገር፣ ዝም ማለት ነው የሚሻሉ ብዬ አስባለሁ። እነሱ ነገ ፍቅር ሆኖ ይመጣሉ፣ ታያላችሁ ማለት ነው። ያብ ዛሬ ምን አለ? ከዛ ፍቅር ውስጥ ወታችሁ እንዴት አሁን ላይ ጸብ ትገባላችሁ? አለ ያ ቡሃ ሚስተር አወጣባችሁ። ዛሬ ያ ሚስተር አወጣባችሁ እኮ ዛሬ። እውነት ከዛ ሁሉ ከዛ ቅልጥ ካለ ፍቅር አለ ቅልጥ ካለ ፍቅር ወታችሁ እዚህ ጸብ ትገባላችሁ? አለ ቅልጥ ካለ ፍቅር ይስ ያ ቴንክ ዩ ምርጥ ሚስጥ የሚያወጣው ዛሬ ይመች ይመች

አንተም ደግሞ ሆነ ቦታ ስትሄድ ሃይሚ ዝ ቦታ ላይ ሄድ ነው ይሄ ነው ባልና ሚስት ማለት ሲጀመር፣ ሃይሚ የትም ቢሆን የትም ሳትነግረው አትሄድም። ያው ይሄን ስራ ለመሰረት ስለፈለጉ ነው እንጂ እቺን እቺን ሙድ ማች ጠፍቶ እነኛ ሲጀመር ማለት ነው። ለማንኛውም ዛሬ ሃይሚ ያው ጨዋታው ደመቅ እንዲል በመሀል ጥላ ይሄዳለች። አይዋ እንዲቀጥል ማለት ነው፣ ጨዋታው ደመቅ እንዲል። እኔ እውነት እውነት ነው የምናገረው፣ የወደዳችሁ ትወዳላችሁ፣ ያልወደዳችሁ ትቀራላችሁ ማለት ነው። ማርያምን እኔ ሀቅ ሀቁና ነው የምናገረው። ነጭ ነጭዋን ነው የምነግራችሁ። ወደዚያ ወደዚያ መደባበቅ አልፈልግም። ስራ ነው፣ መቶ ፐርሰንት አለቀ። ተገባችሁ ይግባችሁ፣ ካልገባችሁ ደግሞ አልቅሱ። የስ ይሄ ነው፣ ይሄ ነው ማለት ጥሩ ነው። እንግዲህ ሁለት መቶ ሀምሳ ኬና ሶስት መቶ እኬ ሲሞሉ አንድ ላይ ያከብራሉ ማለት ነው። እና እንደዛ ነው፣ ብሩኬ 5000 ይቀረዋል፣ ሃይሚ 2000 ይቀራታል ማለት ነው። ሃይሚ ያው ሃይሚ ሶስት ሺ ብሩኬ አምስት ሺ በዚህ ሁለት ቀን ይሟላሉ ሁለቱም። ከዛ በኋላ 300 ኬ እና ሁለት መቶ ሃምሳ ኬ ይከበራል። ሰምታችኋል? እንደዛ ነው። ኦኬ ለማንኛውም ይመቻችሁ። አብም ወደ አብም ቤት ብቅ ብቅ በሉለት ባይሆን። ሰምታችኋል? እና ይሄ ነው ውዶችዬ፣ ያለ ማለት ነው የመጣሁት እኔ እና ታስቡ፣ አትጨነቁ። ነው የኔ ሀሳብ ይሄ ነው ለናንተ፣ ለእናንተ ነው። ፈጣሪ ያጣመረው ማንም አይለየውም። ፈጣሪ ካለ ሃይሚና ብሩኬ ይሄዳሉ፣ ይቀጥላሉ፣ ይጋባሉ፣ ይወልዳሉ። ፈጣሪ ካለ ከወሰነ አንድ ናችሁ ካላቸው። የሰው ልጅ ሲፈጠር ህሎ ሀው ሲፈጠር አንተ ከከሌ ጋር ነህ አንተ ከከሌ ጋር ነህ የሚባል አለ አይደል እንደ እንደዛ ከሆነ አይምንነውረመችም ወመችም አንድ ናቸው ካላስ ይሄ ነው ፈጣሪ አንድ ናቸው ካላቸው አንድ ናቸው አለቀ ይሄ ነው ሀይሉ የፈጣሪ ነው የሰው አይደለም ሰውን ሰው እንትን አይለው ቢያወራም ቢያማም ምንም ቢል ምንም የሚያመጣው ነገር ያለ አይመስለኝ የምሬን ነው እና እንግዲህ ያ ብዬ ሚስጥር ማውጣት ግን ከባድ ነው። ተቀለጠ ፍቅር አላ ከቀለጠ ፍቅር ተነስታችሁ እንደዚህ ፀብ ስትገቡ አስደነገጣችሁኛል እኮ ይመች ማርያም። ትክክል ነው እውነትም ከቀለጠ ፍቅር በጣም ከቀለጠ ፍቅር በጣም ቴ አስደነገጡን እኮ። ለማንኛውም ይህን ለማለት ነው የመጣሁት። መልካም ምሽት ይሁንላችሁ። የነገሰ ይበለና አመሰግናለሁ። አቢ ነኝ እንግዲህ ሀሳብ አስተያየታችሁን ሰጡ ላችሁ መልካም ምሽት ይሁንላችሁ። ባይ ባይ። አመሰግናለሁ።